ያበላሸችው መልካም ኑሮዋን ያበላሸችው ሁሉን ከዳኒ ፍቅር ስላላት ነበር እንጂ ምንም ነገር ጎሎባት አይደለም። ካሌብ ምንም ስላላጎደለባትም ሁሉንም ነገር ያደርግላታል፣ የምትጠይቀውን ሁሉ ያደርግላታል። ግን ለካሌብ ፍቅር ሳይሆን ካሌብን የቀረበችው መጀመሪያም ለገንዘብ ስለሆነ ለዳኒ ነው ፍቅር ያላት፣ ሁሉንም ነገር ለእሱ እያደረገች ነበር ያለችው። አሁንም ነገሮችን ካስተካከለች በኋላ ለዳኒ ሽማግሌው እንዳሳገተችው ነግረዋለች ማለት ነው። መንገር አልነበረባትም፣ ምክንያቱም ከዚህ በፊት እሱ ከሸሸ በጣም ቆይቷል። ምክንያቱም ነገሮቹን ሁሉ እያበላሸበት ያለው እሷ ነው እሱ ነው እያበላሸ ባት ያለው ማለት ነው። እሷ ግን ይሄንን አልተረዳችም። እሱ በራሱ መንገድ የሆነ ነገር ይዞ ከየደንጋ ነው መኖር የሚፈልገው። ይሄንን በፍጹም እሷ ደግሞ አታቅም ማለት ነው። ስለዚህ ሽማግሌውን እሷ እንዳሳገተችው ነግረዋለች። እሱ ደግሞ ከነሱ ጋር ተስማምተዋል። ምክንያቱም ከየደንጋ መኖር ስለሚፈልግ ይሄንን ነገር ካደረገ ከነሱ ጋር ከተባበረና ከነሱ ጋር ጓንትና እጅ ከሆነ ኤደን ምናልባት ይቅርታ ልታደረግልኝ ትችላለች። ወይም ደግሞ እንደነገረችውን በቃ አሁን ገና የኔ ስራ ጀመረ ብሏል። ይሄን ስህተት ካ ካረመ ና ከነሱ ጋር ከሆነ ምናልባት ነገሮች ከኤደን ጋር ወደፊት ይመቻቹልኛል ብሎ ስላሰበም ቲናን በድጋሚ እየከዳት ነው ማለት ነው። እሷ ግን ለሱ ትልቅ ፍቅር አለ። ከሱ ጋር ነው መኖር የምፈልገው። እሱ አሁን በቲና ቂም ያዘባት። ያኔ የቤቱን ካርታ ያገኘች የመሰላት ጊዜ ጥላው ስለሄደች ያኔ በጣም ተቀይሮባታል። መጀመሪያም ከሷ ጋር መኖር እንደማይፈልግ እናውቃለን። ቢሆንም ግን የበለጠ የጠላትና የበለጠ ደግሞ ለእሷ ምንም ባዶ ስሜት የተሰማው ያኔ ትተው የሄደች ጊዜ ነው ማለት ነው። ለካ እንደዚህ ነው የምታስበው፣ ለካ ለእኔ ምንም ፍቅር የላትም፣ በአፏ ብቻ ነው። ከዚህ የበለጠ ነገር ብታገኝ ነገር ትተወኛለች የሚለው ሀሳብ ወደ ውስጡ ስለመጣበት እሷን ለመክዳት ያሰበው ያኔ ነው። ሽማግሌው ደርስ ይጠይቅ ነው እና አሁንም ነገሮችን ያበላሽባት ነው ማለት ነው። ያለችበትን ያለበት ሽማግሌው እሷ እንዳሳገተችው ነግረዋለች፣ እሱ ደግሞ ሄዶ ለትሁት ነግረዋታል ማለት ነው። ትሁትም ደግሞ ለካሌብ ነግረዋለች። ስለዚህ ነገሩ እየሰፋ ነው ያለው፣ ነገሮቹ ሁሉ ይበለሻሹባታል ማለት ነው። እዚህ ጋር አሁን ዳኒ ያሰበ ያለው ለእነሱ ጥሩ ኳልኩላቸው የበፊቱ ስህተቴን ምናልባት እንትን ይሉልኛል፣ ይቅር ይሉኛል፣ ሽማግሌውም ደግሞ የሆነ ነገር ያደርግልኛል ብሎ እያሰበ ስለሆነ የቲናን ነገር እያበላሸባት ነው። ካሌብም ሲሰማ እንግዲህ ነገሮችን ሊያበላሽ ሞክሮ ነበረ፣ ግን መልሶታል። ምክንያቱም ካሌብ በጣም ችኩል እና ነገሮችን በጥንቃቄ የሚያስኬድ ሰው አይደለም። ስለዚህ ትሁት በትግስት ማስማረግ እንዳለበትና በብልጠት ይህንን ነገር መስራት እንዳለበት ስላሳመነችው ብቻ ነገሩ በጣም ይከብዳል አባቱ ታግቶ፣ አባቱን ያገተው ሰው ደግሞ አጠገብ ቁጭ ብሎ ከሱ ጋር ቁጭ ብሎ መኖሩ ማውራቱ፣ ራሱ መብላት መጠጣቱ ራሱ ከባድ ቻሌንጅ ነው። ምክንያቱም ትልቅ ትግስት ይፈልጋል። ካሌብ ግን ያው ነገሮችን አንዳንድ ቢያበላሽም፣ አሁን ላይ ግን ትሁት በጣም ስላስተነቀቀችውና ቃል ታገስ፣ አባዬን እስከ መጨረሻው ድረስ ታጠዋለት፣ ሌላ ችግር ከፈጠር የበፊቱ ስህተት ይበቃሃል። ስለዚህ አሁን ደግሞ በብልጠት ነው ማድረግ ያለብን። እሷን እዚህ ጋር የሆነ ነገር ብናደርግ፣ እዛ ደግሞ ያገቱት ሰዎች አባዬን ሊገሉት ወይ ደግሞ አደጋ ሊያደርሱበት ስለሚችሉ ዳኒ ነገሮችን እስከሚያመቻች ድረስ ዝም ማለት አለብን ስላለችው ካሌብን ብቻ ዝም ብሏል ማለት ነው። ቲናም እንግዲህ ያው ለዳኒ ቤቱ ሰውየው ያለበትን ቦታ በቀላል ለማሳየት አልፈለገችም። ምክንያቱም የሆነ የተጠራጠረችው ነገር አለ። ዳኒ ስህተት ሊሰራ እንደሚችል እርግጠኛ ነች። በቀላሉ ያኔው መጀመሪያም አብራ መስራት ትችላለች። ግን አሁን ከበፊቱ ስህተት የተምር ያለውኝ። ስለዚህ ነገሮችን ከማውራ በተግባር ባደርጋቸው ይሻላል ብላ ደጋግማ እየነገረችው ነው ያለው። እሱ ግን ነገሮችን በሙሉ ያበላሽ ያበላሽባታል እንደሚያበላሽባት እርግጥ ነው። ምክንያቱም እሱ ልቡ ወደ ኤደን ስለሆነ እሷ ደግሞ እሱን በምንም በምንም ነገር አደብቀውም። ይህንንም የደበቀችው እኔ ብቻ ላደርገው ፈልጋለኝ አንተ እዚህ ውስጥ መግባት የለብህም ብላም እየነገረችውም ስለሆነ እስከዛሬ እያወራውት ያለውት ነገር አልተሳካም። እስቲ ዝም ብዬ ማድረግ አለብኝ ብላ ስላሰበች ነበር የደበቀችው። ግን ብዙም አልቆየም ነግረዋለች። ስለዚህ ዳኒ ወደ እነሱ ሆኗል። ስለዚህ የቲና ነገር ያበቃላታል ማለት ነው። ስለዚህ ሽማግሌውን በቀላሉ የማግኘት እድላቸው ሰፊ ሆኖላቸዋል፣ ማለት ነው። የካሌብ አባትም እንግዲህ በራሱ መንገድ ሰዎች ያገተውን ሰውዬ ለመቀየር እየሞከረ ነው ያለው። ሰውየው ግን ምንም እንት ሌለት ሊረታለት አልቻለም። የምትፈልገውን ነገር ልስጥህና እኔ ልክፈሷም ከፍልህን ልክፈል ከዚህ በፊትም ብሎታል። አሁንም ዛሬም እያለው ነው ያለው። ልጁ ግን ለስራዬ በጣም ስለምታመንና ስራዬ ስለማይፈቅድልኝ ይህንን ነገር ማድረግ አልችልም እያለው ነው። ሽማግሌው ግን በደንብ ጠንከር ብሎ ቢደራደረው ና ከጠቀም ያለበት ስንት እንደከፈለችው ጠይቆ የእሷን ሁለት እጥፍ ሶስት እጥፍ ቢከፍለው ሊደራደረው ይችላል። ምክንያቱም ቲና አሁን ላይ ሰውየውን እያዛገች ሆና ያለችው አንደኛ ደና ብር አልከፈለችውም፣ ሁለተኛ ደግሞ ጊዜውን እየፈጀችበት ነው። ሶስተኛ የምሳ የቁርስ ምናምን ስትለሲላት ሲላጥ ትነጫነጫለች። ስለዚህ ይህንን ሁሉ ነገር ሽማግሌው በቀላሉ ባሪፍ ብር ቢደራደር አሪፍ ነው። ግን ሰውየውም ትንሽ ከበድ ያለ ነው። ለስራው ያለው ሐሳብና አስተሳሰብ ይሄ ስራዬ ነው፣ የሙያ ግዴታዬ ነው። ስለዚህ ምንም ነገር አልደራደር ም እያለው ነው። ለካሌብ ጋር ራሱ ስልክ አስደውለኝ እያለው ነው ትንሽ ይከብዳል። ታግተ ቤተሰብ ጋር ስልክ አስደውለኝ ማለት ትንሽ ያስቃል። ሰው ሰውየውም ታስቃለ ብሎታል ሽማግሌውን ማለት ነው። ዳኒም እንግዲህ የኤደን ነገር እንደማይሆንለት ከዚህ በፊትም ተናግሯል። ዛሬም እንግዲህ ከካሌብ ጋር እጅ ለእጅ ተያይዞ ሳይስ ካሌብን በቦክስ መቶታል ማለት ነው። ካሌብ እንግዲህ አንዳንዴ በጣም የሚያሳዝን እና የዋህ ሰው ሆኗል። ምክንያቱም እዚህ ጋር በጣም እየተጎዳ ነው። ሚስቱና ማግጦበታል፣ እንደገና ደበድበዋል፣ ያንቀዋል። እንደፈለገው ነው የሚያደርገው በራሱ ቤቱ ቤት ውስጥ ካሌብ ራሱ ለአባቱ እየከፈለው ያለው መስዋዕትና ትግስት ራሱ እዚጋ በጣም ካቅም በላይ ነው። ምክንያቱም ይከብዳል። በራሴ ቤት ውስጥ ሚስቴን እያማገጠብኝ እንደገና አባቴ ታግቶብኝ እንደገና ተደብድቤ፣ ይሄ በጣም ትንሽ ከበድ የሚል ነው። ካሌብ እንግዲህ እያለፈበት ያለው ስሜት በጣም የሚከብድና የሆነ እንደ ሰውኛና በራሳችን ወስደን ካየን በጣም የሚከብድ ነው ማለት ነው። አስብ እሱ ሚስቱን እያማገጠበት የእሱን ሚስት ግን በእጁ ስለነካበት ብቻ በቦክስ መቶታል ማለት ነው። ስለዚህ ካሌብም አንተ እኮ ሚስቴን አማገጥኩ ወይም ሚስቴን ወሰድክብኝ ብለህ የመናገር ሞራሉ የለህም፣ ምክንያቱም አንተ የኔን ሚስት ስታማገጥ በአይኔ በብረቱ አይቻለሁ ብሎ ሁሉንም ነገር እንደሚያውቅ ነግሮታል ማለት ነው። ስለዚህ ዳኒ አንገቱን ደፍቷል። እንደማያውቅ ነበር የሚያስበው እህቴ ነች እያለ ነበር ፊት ለፊቱም የሚያወራው፣ ግን ሁሉም ምንም የተደበቀ ነገር እንደሌለ ሲነግረው ቀና ብሎ አይኑ ለማየት ራሱ ተቸግሮ ነበረ፣ ዳኒ ማለት ነው። ግን አሁንም ድረስ እዛው ያለው ማለት ነው። ስለዚህ ካሌብ በትግስት ማጣት ስህተቶች ቢሰራ ራሱ ልንፈርድበት አይገባም ማለት ነው። ምክንያቱም ብዙ ጫናዎች ሚስቱ አልጋ ላይ ተኝታ ወደ ብቻ እንዲህ ለማውራት ራሱ ትንሽ ከበድ የሚል ነገር ነው። በስሜታዊ የሆኑ ነገሮችን ቢያበላሸ ራሱ ለምን አበላሸ ብለን ማለት አንችልም። ምክንያቱም ሁሉም ነገር ከትግስት ውጭ እና ከአይምሮ በላይ ነው የሆነ ነገር ነው በእሱ ላይ እያለፈበት ያለው። አይቶ ለማለፍ ወይም ደግሞ አይቶ እንዳላየ ለመሆን የማያስችሉ ነገሮች ናቸው በካሌብ ላይ እያለፉበት ያሉት ማለት ነው። ስለዚህ ካሌብ ስህተት ቢሰራ አንዳንድ ስህተት ቢሰራ ምንም ልናዝንበት ራሱ አይገባም። አባትየውም ይሄንን ነው ያልተረዳው። አንተ እኮ ልትረዳኝ አትችልም ብሎታል ከዚህ በፊትም ማለት ነው እያሳለፍኩ ያለትና እያለፈብኝ እየሆነብኝ ያለውን ነገር ቀላል አደለም ቢለውም አባትየውም ግን ከኔ አይበልጥም እኔ ከተቸገርኩትና እኔ ከደረሰብኝ ጉዳት አይበልጥም እያለ የእሱን ከእሱ ሊያመዛዝን ይችላል እንጂ የካሌብ ያለበት ሁኔታን በጣም ትንሽ በጣም ከብ ባድ ነው ማለት ነው። የአባትየውም ከዚህ በፊት የነበረው በእርግጥ ህይወቱን ሁሉ ሊያጣ ይችል ነበር፣ ግን አሁን ላይ ካሌብ ደግሞ እያለፈበት ያለው ነገር ከምንም በላይ ከአይምሮ በላይ ነው ማለት ነው። ቲናም እንግዲህ ዳኒ እዚያ ሰው የካሌብ አባት ጋር እንድትወስደው ደጋግሞ ቢጠይቃትም እሷ ግን ቆይ ሌላ ቀን ወስዳለሁ እያለች ለብቻ ነበር እየሄደች ያለችው። ስለዚህ በቀላል ልታሳየው እንደማትችል ስለገመተ በራሱ መንገድ ለመጠቀም እየሞከረ ነበር ያለው። እሷም እንግዲህ ትጠራጥራ ትጠራጥራ ልጁም፣ ሰውየውም፣ ያገተውም ሰውዬ በጣም አስጠንቅቆታል ከኔና ከአንቺ ውጪ ብሎ አስጠንቅቋን ነበር። ለማንም እንዳትነግሪ ብሏን ነበር። እሷ ግን ያው እዚህ ጋርም ትልቅ ስህተት ሰርታለች ማለት ነው። ስራዋን እንግዲህ በራሷ ጊዜ ነው እያበላሸች ያለችው። ሰውየውም ለሶስተኛ ወገን ከነገርሽ በራስሽ ላይ ነው ትልቅ ችግር የምትፈጥሪ ብሎ ከአንዴም ሁለት የደጋግሞ ነግሯን ነበር። እሷ ግን ለዳኒ ፍቅር ስላላት ከዳኒ ምንም ነገር ስለማትደብቅ ከልቧም ስለምትወደው ይህንን ሁሉ መስዋዕትም የምከፍለው ለሷ ለፍቅሯ ከሱ ጋር ለመኖር ስለሆነ ነግረዋለች ማለት ነው። ስለዚህ ዳኒ ደግሞ እንድትወስደው ቢተዉታትም እሷ ግን እየወሰደችው አልነበረም። እሱም በራሱ መንገድ ለመጠቀም እየሞከረ ነበረ ማለት ነው። ስለዚህ ቲናስ ተደብቃ ስትሄድ ከኋላዋ ተከትሏት ሄዶ ያለችበትን የደረሰችበትን ቦታ አይቶ ወደ እነሱ ወዳለበት ቦታ ገብቶ ውስጥ ገብቶ በር እያንኳኳ ነበረ ማለት ነው። እንግዲህ ዳኒ የዚህን ያህል ደፋር ሆኗል። እንግዲህ ሊያጠቁትም እንደሚችሉ ማሰብ ነበረበት። ግን ስሜታዊ የሆነ እዚህ ጋር ስህተት እየሰራ ነው። ወይ ካሌብን ጠርቶ ካሌብን ቢጠራው ደግሞ የባሰ ስህተት ሊፈጠር ይችላል። ወይ ደግሞ ከፖሊስ ጋር ወይም ደግሞ ከሆነ ነገር ጋር ብሄድ አሪፍ ነበር ለብቻው ግን ይሄዷል። የሚሆነውን አናቅም። እንግዲህ አሁን ላይ ዳኒ ሽማግሌው ያለበት የታገተበት ቦታ ደርሷል ማለት ነው። ስለዚህ የቲና ነገር እዚ ጋር አብቅቶለታል። ምክንያቱም ዳኒ ለትሁት ይነግራታል። ትሁት ከነካሌብ ጋር አንድ ላይ ሆኖ ሽማግሌውን በቀላሉ ሊያድኑት ይችላሉ። ስለዚህ ቲና በራሷ ሰዓት የራሷን ነገር አበላሽታለች ማለት ነው። ሚስጥር እንዳደረገችው ብትቀጥል ና እስከምትፈልግበት መንገድ ድረስ ብታስኬሄድ ከነ ምንም አላየውም ብላው ዳኒ ለዳኒ ባት ነግረው ኖሮ መልካም ነበር። እንግዲህ ያው ዳኒ የሽማግሌው የታገተበትን ቦታ አግኝቶታል ማለት ነው።